ሰላም ጤና ይስጥልን ክቡራን የት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው። እስከ ፍጻሜው አብራችን ቆዩ። ከልጅነቷ ጀምሮ በፈተናዎች ውስጥ ያለፈችው የአወዛጋቢው የሚስ ዩኒቨርስ ውድድር አሸናፊ ፋቲማ ቦሽ ሁልጊዜ ታይላንድን መጎብኘት ትፈልግ ነበር። ስለዚህ የ74ኛው የሚስ ዩኒቨርስ የቁንጅና ውድድር በዋና ከተማዋ ባንኮክ እንደሚካሄድ ስታውቅ፣ ህልሟን ለማሳካት እንደተቃረበ ተገነዘበች። አንድ ከተማ ቀልብሽን ከሳበው እና ሁልጊዜ ስለ ከተማው የምታስቢ ከሆነ፣ እዚያ በጽሑፍ ለመስፈር የሚጠብቅ ታሪክና ያልተጠናቀቀ ነገር ስላለሽ ነው ስትል በታባስኮ ግዛት በምትገኘው ቲያህፓ የተወለደችው ሜክሲካዊቷ ባለፈው መስከረም በተደረገ ቃለ ምልልስ ተናግራለች። ኋላ ላይ ያሳካችውን በዓለም ላይ ትልቁ የቁንጅና ውድድር አሸናፊ ለመሆን ምን ያህል ጊዜ እንዳሰበች እሷ ብቻ ናት የምታውቀው። በኅዳር መጀመሪያ ላይ እንደ ሚስ ዩኒቨርስ ድርጅት ፕሬዝዳንት ራውል ሮቻ ገለጻ ከአዘጋጆቹ ከውድድሩ ካስወጣት በኋላ በተነሳው ውዝግብ በዓለም ዙሪያ የመገኛኛ ብዙኃን ቀልብ ለመሳብ ችላለች። ከአዘጋጁ ጋር ያደረጉትን ተደጋጋሚ ንካስላትኒያ ሌሎች ተወዳዳሪዎች ውድድሩን ጥለው እንዲወጡ ምክንያት ሆኗል። ሽልማቱን ከተረከበች በኋላ የወይዘሪት ዩኒቨርሲቲ አብነት የቀየረች እና ልቧን የምትሰጥ እውነተኛ ሰው እንደሆን መታወስ ፈልጋለሁ ብላለች። ነገር ግን በአወዛጋቢ ውድድር ላይ ያልተጠበቀች ኮከብና ውድድሩን በማሸነፍ አራተኛዋ ሜክስኳዊታ የሆነችው ይቺ የ25 ዓመቷ ሴት ማናት? የልጅነት ጊዜ ልጅነቷ ሁልጊዜ ቀላል አልነበረም። በፍቅር በተሳሰረ ቤተሰብ ውስጥ ነው ያደገች ቢሆንም እንደ ቦሽ ገለጻ በትምህርት ቤት የተደጋጋሚ የስነ ልቦናና አካላዊ ጥቃት ሰለባ ነበረች። በለጋ ዕድሜዋ ትኩረት ማድረግን በሚፈታተናት በሽታ ኤዲኤችዲ እንዳለባት ታውቋል። ይህም በትምህርት ዘመናዊ ስብስብ ፈተናዎችን አስከትሎባታል። ነገር ግን ይህ ለስኬት ያላትን ጉጉት እንዳልገደበው ተናግራለች። ከዚህ በኋላ ደስተኛና በራስ የመተማመን ባህርይ እንዳዳበረችም ተናግራለች። ቦሾ በሜክሲኮ ሲቲ በሚገኘው ዩኒቨርሲቲ ኤቨሮ አሜሪካና የፋሽን ዲዛይነር አጥንታለች። በጣሊያን ሚላን እና በዩናይትድ ስቴትስ ተመሳሳይ ትምህርት ተከታትላለች። እንደ አሶሼትድ ፕሬስ ዘገባ ወጣቷ ሴት የሙያዋን ዘላቂ ዲዛይኖችን በመፍጠርና ከተጣሉ ቁሳቁሶች ጋር በመስራት ላይ የተመሰረተ ነበር። በተጨማሪም የታመሙ ሕጻናትን ለመርዳት በበጎ ፈቃደኝነት ሰርታለች። የአካባቢ ጥበቃ ላይ ግንዛቤ እንዲጨምር እንዲሁም ከስደተኞች እና ከአእምሮ ጤና ጋር የተያያዙ ጉዳዮች ላይ ትሰራለች። ሁልጊዜ ሌሎችን መርዳት ወዳለው ከ14 ዓመቴ ጀምሮ በፕሮጀክቶችና በበጎ አድራጎት ስራዎች ላይ ተሳትፍ ያለው፣ ነገር ግን ከልጅነቴ ጀምሮ ሳላስበው ወደዚህ ስራ እንደተሳብኩ ተገንዝብ ያለው ስትል ተናግራለች። ቦሽ ፈረስ መጋለብ፣ ቴኒስ መጫወት፣ ሙዚቃ ማዳመጥ፣ ስዕል መሳልና ማንበብ እንደውት ወድም ጠቅሳለች። በእግዚአብሔር ላይ ጥልቅ እምነት እንዳላት ትናገራለች። በሜክሲኮ ያሉ አንዳንድ ሰዎች የውድድሩን ዘውድ ከጫነች በኋላ ጣቶቿን ወደ ሰማይ ቀስራ ያሳየችውን የደስታ ምልክት እንደ መንፈሳዊ ተግባር ተርጉመውታል። በቁንጅና ውድድሮች የሚታወቀው ቤተሰብ አዲሷ ሚስ ዩኒቨርስ ከሜክስኮ ታዋቂ ቤተሰብ የተገኘ ሲሆን ቤተሰቧ በቁንጅና ውድድሮችም ሆነ በፖለቲካ ረጅም ታሪክ አለው። እንደ አካባቢ ሚዲያዎች ገለጻ የእናቷ የቫኒሳ ፈርናንዲዝ ቤተሰቧ በጅምሩ ከቁንጅና ውድድር ዓለም ጋር አስተዋውቋታል። ሁለት የእናቷ እህቶች እሷ በ2018 ባሸነፈችው እና በሜክሲኮ በሚገኘው የፍሎር ደ ታባስኮ ውድድር ላይ ተወዳድረዋል። ወጣቷ ሴት ስታድግ ቁንጅና ውድድሮች በቤተሰቧ እንደ ጥልቅ ነገር ይታይ እንደነበረ እና ቤተሰቧ በየዓመቱ የሚስ ዩኒቨርስ ውድድርን ለመመልከት የመሰብሰብ ባህል እንደነበረው ትናገራለች። ይሁን እንጂ ቦሹ ያደገች ስትሄድ የቁንጅና ውድድሮች በጥርጣሬ መመልከት እንደጀመረች አስተውላለች። ስለ ቁንጅና ውድድሮች ያንን ያህልም አዎንታዊ አመለካከት አልነበረኝም። ነገር ግን ከሚስ ዩኒቨርስ ሜክሲኮ ዳይሬክተር የመነጋገር እድል ካገኘው በኋላ ወዲያውኑ በቀላሉ መግባባት ቻለ እና ትርከቱን እየቀየሩ ስለሆነ ታሪክ እየሰሩ እንደሆነ ተገነዘብኩ። የሚናገሩት ነገር ያላቸው እውነተኛ ሴቶች ይፈልጋሉ። እናም በ21ኛው ክፍለ ዘመን ውስጥ ነን። ያንን በጣም ወድጀዋለሁ። የድምጼ ለበጎ ነገር መጠቀም የምችልበት ቦታ መሆኑን ያየሁት ያኔ ነው። እዚህ መሆን አለብኝ፣ እርምጃ መውሰድ አለብኝ ስትል ትናገራለች። የእናቷ እህት አክስቷ ሞኒካ ፈርናንዲስ በሜክሲኮ ፖለቲካ ውስጥ ታዋቂ ሰው ነች። የገዢው ሞሬና ፓርቲ የኮንግረስ አባል ናት። ሴናተር ነበረች እና የሴኔተር ፕሬዝዳንት ሆና አገልግላለች። ከ2024 ጀምሮ በአልቦዋ የተዘረፈን ንብረት ወደ ህዝብ እንዲመልስ የሚሰራን ኢንስቲት መስርታለች መርታለች። ይህም ተቋሙ ከወንጀል ድርጊቶች የተወሰዱ ንብረቶችን ለጨረታ ለማቅረብ የተፈጠረ የሜክስኮ የመንግስት ኤጀንሲ ነው። ከዚህም በላይ ቦሹ ከአባቷ ከበርናርዶ ቦሽ ሄርናንዴዝ ጋር በጣም ትቀራረባለች። ሐሙስ ምሽት በባንኮክ በተደረገው የመጨረሻ ውድድር ላይም አብሯት ነበረ። የፋቲማ ቦሽ ድምፅ ወጣት ሚስ ዩኒቨርስ ካዘጋጆቹ አንዱ የሆነውና ናዎት ኢሳርግራ ሲል ከውድድሩ ውጭ እንደሚያደርጋት ማስፈራራቱን ከተናገረች በኋላ የውድድሩ ያልተጠበቀች ኮከብ ሆነች። የታይላንድ የሚዲያ ባለቤትና የውድድሩ አዘጋጅ ቦሽን ከውድድሩ ጋር የተያያዙ የማስታወቂያ ይዘቶችን በማህበራዊ ሚዲያ አልለጠፍሽም በሚል በደርዘን የሚቆጠሩ ተወዳዳሪዎች ፊት ገስጧታል። እሷም እኔ ድምፅ አለኝ፣ እኔ ሴቶችም ክብር ይገባናል፣ እዚህ ያለውት ሀገሬን ወክዬ ነው እና በድርጅቴ ላይ ችግር ስላጋጠመ የእኔ ጥፋት አይደለም ስትል በውቀት በወቅቱ ናዋት የጥበቃ አባላትን እስኪጠራ ድረስ ተጋፍጠዋለች። የአዘጋጁ ድርጊት በሌሎች ተወዳዳሪዎች ዘንድ ቁጣን ቀስቅሷል። እነሱም ለሜክሲካዊቷ ፋቲማ ያላቸውን አጋርነት ለማሳየት ክፍሉን ለቀው ወጥተዋል። ከዚያ በኋላ የቦሾ ምስል በዓለም ዙሪያ በመገናኛ ብዙኃን በኩል ተሰራጭቷል። በሜክሲኮ ፕሬዝዳንት ክላውዲ ሼምባም በወቅቱ ቦሾ ሴቶች ድምፃቸውን እንዴት ከፍ ማድረግ እንዳለባቸው የምታሳይ ምሳሌ ሲሉ አወድሰዋታል። ያሳየችው አቋም በሜክሲካውያን ዘንድም ተወድሷል። ጥርጣሬዎች የፋቲማ ቦሽ የአሸናፊነቷ ዘውድ መጫን ጥርጣሬዎች አስነስቷል። በማህበራዊ ሜዳ ላይ አንዳንድ አድናቂዎቿ ከመድረክ ጀርባ ያለው ድራማ ውድድሩ እንድታሸንፍ እንደረዳት ተናግረዋል። ከስምንቱ ዳኞቹ አንዱ የሆነው የፈረንሳይን ሊባኖስ ዜግነት ያለው ሙዚቀኛ ኦማር ሀርፎኝ ውድድሩ የተጭበረበረ ነው በሚል ከኃላፊነቱ ከለቀቀ በኋላ ስለ አሸናፊዋ ምርጫ ጥርጣሬ ተነስቷል። የሚስ ዩኒቨርስ ድርጅት ማክሰኞ ዕለት የኦማር ሃርፎችን ትችቶች ውድቅ ለማድረግ ባወጣው መግለጫ ተወካያችን ለመገምገምም ወይም የመጨረሻ ተወዳዳሪዎችን ለመምረጥ ምንም አይነት የውጭ ቡድን አልተፈቀደለትም ብሏል። ግልጽ የሆነው ነገር ሚስ ዩኒቨርስ ከ2025 በድርጅቱ ታሪክ ውስጥ እጅግ ትርምስና አወዛጋቢ ከሆኑ ውድድሮች አንዱ እንደሆነም ይታሰባል ብለዋል የቪሲ ጋዜጠኛ ፖኒሳ ኤሞቻ። በሁሉም ደረጃዎች የሚነሱ አለመግባባቶች አሉ። በፕሬዝዳንቱና በብሔራዊ ዳይሬክተሩ መካከል፣ በብሔራዊ ዳይሬክተርና በተወካዮቹ መካከል፣ በውድድሩ ዳኞች እና በድርጅቱ መካከል አለመግባባቶች ይኖራሉ። አሁንም ደግሞ በመንግስቱ እና በህዝቡ መካከል እየተነጋገርን ነው። በማህበራዊ የሚዲያ ገጾች ላይ ሚስ ዩኒቨርስ ድርጅት ቦሽ ጸጋዋ፣ ጥንካሬዋና ብሩህ መንፈሳዊ አለም ልብ አሸንፏል፤ ሲል አውድሷታል። ከውድድሩ በፊት ቦሽ ያንን ዘውድ ጨለማ ወደ ነበረበት ቦታ ብርሃን ለማምጣት ሴቶችን በድምፃቸው ኃይል እንደሚያምኑ ለማንሳት መጠቀም እወዳለሁ፣ ከሁሉም በላይ ግን የዛሬ ማንነታቸው በቂ መሆኑን እንደማያምኑ ማድረግ እፈልጋለሁ ብላለች። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦቼ እንዴት ናችሁ?